የዓለማችን ሀያላን ሀገራት የሆኑት አሜሪካና ሩሲያ የፕሬዝደንት ትራምፕ ወደ ስልጣን መምጣትን ተከትሎ ተካሮ የቆየው ግንኙነታቸው አንዴ ላላ ሲል አንዴ ደግሞ የተካረረ ሆኖ ይስተዋላል። ሀገራቱ ሰሙኑን ደግሞ በኑክሌር ሙከራ ላይ ያተኮረ አዲስ ፍጥጫን ያነሱ ይመስላል። በቅርቡ የአሜሪካው ፕሬዝደንት ዶናልድ ትራምፕ ሰሜን ኮሪያ፣ ቻይናና ሩሲያ የኑክሌር ሙከራን የሚከለክለውን ስምምነት ጥሰው ሙከራ እያደረጉ ነው ሲሉ መግለጻቸው የሚታወስ ነው። ይህን ተከትሎም የሀገራቸው መከላከያ የኑክሌር ሙከራ ሂደትን እንዲጀምር መመሪያ መስጠታቸው ነው ዘገባዎች የሚያመላክቱት። የኑክሌር ሙከራን እያደረገች ያለችው ሰሜን ኮሪያ ብቻ አይደለችም፣ አይወራላቸውም እንጂ ሩሲያና ቻይና ሙከራ እያደረጉ ነው ያሉት ትራምፕ ሀገራቸውም ከ30 ዓመት ወዲህ ለመጀመሪያ ጊዜ ሙከራ ልታደርግ እንደምትችል ነው የሀገራቸው ሚዲያ ከሆነው ከሲቢኤስ 60 ደቂቃ ፕሮግራም ጋር በነበራቸው ቆይታ የተናገሩት። ይህን ተከትሎም የሩሲያው ፕሬዚዳንት ቭላድሚር ፑቲን ሀገራቸው የኑክሌር ሙከራን የሚከለክለው ስምምነት ውል የምታከብር ብትሆንም አሜሪካ ውሉን ከጣሰች ሀገራቸውም እንደምትጥስ ነው የገለጹት። ፑቲን የውጭ ጉዳይ የመከላከያና የደህንነት ሚኒስትሮች የተካተቱበት ውይይትንም አድርገዋል። አስፈላጊውን መረጃ በመሰብሰብና ከደህንነት ምክር ቤት ጋር በመሆን ተገቢውን ትንተና ተዘጋጅቶ ሪፖርት እንዲቀርብላቸውም አሳስበዋል ነው የተባ ተባለው አሜሪካ ከቅርብ ጊዜ ወዲህ የምታደርጋቸው እንቅስቃሴዎችና የምትወስዳቸው እርምጃዎች ሩሲያ የተሟላ የኒኩሌር ሙከራ ማድረግ እንዳለባት የሚያመላክቱ ናቸው ያሉት ደግሞ የሩሲያው መከላከያ ሚኒስትር አንድሪ ቤሊሶቭ ናቸው። በአርክቲክ ንፍቀ ክበብ ላይ ያለው የሩሲያ የኒኩሌር ሙከራ ጣቢያም ለታሰበው ሙከራ ዝግጁ መሆኑን ነው የመከላከያ ሚኒስትሩ የተናገሩት። አሜሪካ የመጨረሻውን የኒኩሌር መሳሪያ ሙከራ ያደረገችው እንደ አውሮፓውያኑ አቆጣጠር በ1992 ሲሆን ቻይናና ፈረንሳይ በ1996፣ የሶቪየት ህብረት ደግሞ በ1990 ነው ያደረጉት። የሶቪየት ህብረት ኑክሌር ጦርን የወረሰችው ሩሲያ ግን እንደ ሀገር ብቻዋን ከቀረች ወዲህ ሙከራ አድርጋ እንደማታውቅ ነው መረጃዎች የሚያመላክቱት። ፑቲንና ትራምፕ ባለፈው ነሐሴ ወር በአላስካ ተገናኝተው መነጋገራቸው የሚታወስ ነው። ይሁንና ለሁለተኛ ጊዜ በቡዳፔስት ተገናኝተው ለመነጋገር ፍላጎት እንዳላቸው ቢገለጽም እስካሁን እውን መሆን አልቻለም። መሪዎቹ የሚገናኙበት ሁኔታን ለመፍጠር የሁለቱ ሀገራት ዲፕሎማቶች በውጭ ጉዳይ ሚኒስትሮቻቸው በኩል የሚያደርጉት ውይይት የቀጠለ መሆኑን ነው እየተገለጸ የሚገኘው። ይሁንና ሩሲያ በአሜሪካ የተወረሱ ሀብቶቼ ይመለሱ የሚል ጠንካራ ጥያቄን በማንሳት ላይ ነች። አሜሪካ ከቬንዙዌላ ጋር በገባችበት አለመግባባት ጦሯን እያስጠጋች ባለችበት ሁኔታ ላይ ሩሲያ ከቬንዙዌላ ጎን መቆሟ ደግሞ ሌላ ልዩነት የሚፈጥር ጉዳይ ሆኗል። ሁለቱ ሀገራትን ይበልጥ የሚያቃቅሩ የሁለትዮሽና ዓለም አቀፍ ጉዳዮች መኖራቸው ደግሞ የታሰበው ሁለተኛው የመሪዎች የገጽ ለገጽ ውይይት መሳካት ጥያቄ ውስጥ እንዲገባ አድርጎታል ነው በስፋት እየተባለ የሚገኘው።